የቻናላችን ተከታታዮች በዛሬው ቪዲዮ ስለ እብድ ውሻ በሽታ እናያለን። ለመከታተል አብራችሁን ቆዩ። የእብድ ውሻ በሽታ በራቢስ ቫይረስ የሚከሰት ሲሆን በበሽታው በተያዘ እንስሳ ንክሻ ወይም መቧጨር የሚተላለፍ ነው። ቫይረሱ በነርቮች በኩል ወደ አንጎል እና ወደ አከርካሪ ይሄዳል። ከዛም ከነርቭ ጋር የተገናኘ በሽታ ያስከትላል። በእንስሳ ከተነከሱ በኋላ ወዲያውኑ ክትባቱን ከወሰዱ የእብድ ውሻ በሽታ መከላከል ይችላሉ። ነገር ግን አንዴ ምልክት መታየት ከጀመረ በሽታው ገዳይ ነው። የእብድ ውሻ በሽታ የመጀመሪያ ምልክቶች እንደ ጉንፋን ያሉ ሲሆኑ፣ እነዚህ ድካም፣ ምቾት ማጣት፣ ትኩሳት፣ የጡንቻ ህመም ወይም ራስ ማንሳታት ሊሆኑ ይችላሉ። የተነከሱበት ቦታ ላይ ደግሞ የመውጋት ስሜት ወይም የማሳከክ ስሜት ሊኖር ይችላል። አብዛኛውን ጊዜ ከባድ የበሽታው ምልክቶች መታየት የሚጀምሩት ከመጀመሪያዎቹ ምልክቶች ከሁለት ሳምንት በኋላ ነው። በዚህም ጊዜ ጭንቀት፣ እንቅልፍ ማጣት፣ ቅዠት፣ ግራ መጋባት እና የመረበሽ ስሜቶች ሊመጡ ይችላሉ። በተጨማሪም ለመዋጥ መቸገር፣ ከመጠን በላይ ምራቅ መኖር፣ በጣም መጠማት፣ ነገር ግን ውሃ ለመጠጣት መፍራት እና ፈሳሽ ነገሮችን ሲያዩ መደንገጥ፣ ፊት ላይ ነፋስ ሲነፍስ መፍራት፣ መወራጨት እና መናከስ ሊያጋጥሙ ይችላሉ። ሌላኛው ደግሞ ሽባነት ወይም የሰውነት ድክመት ሊያጋጥም ይችላል። ለእብድ ውሻ በሽታ የሚያስፈልጉ ምርመራዎች ምን ምን ናቸው? የእብድ ውሻ በሽታ ምርመራ ለማድረግ ምልክቶቹ እስኪጀምሩ ድረስ መጠበቅ የለብዎትም። በዱር እንስሳ ወይም በእብድ ውሻ በሽታ ተይዟል ተብሎ በሚታሰብ የቤት እንስሳ ከተነከሱ ወይም ከተቧጨሩ ወዲያውኑ ወደ ጤና ተቋም ይሄዱ። በጤና ተቋም ውስጥ ሊደረጉ የሚችሉ ምርመራዎች አንደኛው የምራቅ ምርመራ ነው። ሌላ ደግሞ ከአንገቶች ጀርባ ላይ የሚወሰድ የቆዳ ናሙና ነው። በተጨማሪም ከአከርካሪዎት ጋር ፈሳሽ ይወሰድና ምርመራ ይደረግበታል። ሌሎች ተጨማሪ የደም ምርመራዎችም ሊታዘዙ ይችላሉ። ከዚህም ካለፈ የአንጎል ኤምአርአይ ይታዘዝሎታል። የነከሶት እንስሳም ተይዞ ምርመራ ሊደረግለት ይገባል። የእብድ ውሻ በሽታን እንዴት መከላከል ይቻላል? የእብድ ውሻ በሽታን ከመጀመሪያው ለመከላከል አንደኛ በቤት ውስጥ ያሉ እንስሳቶችን ያስከትቡ። ከዱር እንስሳቶችም ይራቁ። ከተነከሱም ደግሞ ወዲያውኑ ቁስሉን በውሃና በሳሙና ይጠቡት። ከዛም ወዲያውኑ ወደ ሕክምና ተቋም ይሄዱ። ወደ ጤና ተቋም ሲሄዱ ኢንፌክሽኑ ወደ አንጎል እንዳይሄድ የኢሚኖግሎብሊን የሚባል መድኃኒት እና ሬቢስ ቫይረስ ክትባት ይሰጧቸዋል። ክትባቱ ቀደም ሲል በእምብርት የሚሰጥ የነበረ ሲሆን አሁን ደግሞ በክንድ ባለ ጡንቻ ላይ ይሰጣል። ከዚህ በፊት የሬቢስ ክትባትን ወስደው የማያውቁ ከሆነ በ14 ቀናት ውስጥ ክትባቶችን ይወስዳሉ። ይህም በመጡበት ቀን፣ በሶስተኛው ቀን፣ በሰባተኛው ቀን እና በአስራ አራተኛው ቀን የሚወሰዱ ናቸው። ቀደም ብለው ወስደው የሚያውቁ ከሆነ ደግሞ በመጀመሪያዎቹ በሶስት ቀናት ውስጥ ሁለት መርፌ ይወስዳሉ። አንዴ የእብድ ውሻ በሽታ ምልክቶች መታየት ከጀመሩ ግን ምልክቶቹን ለመቀነስ የሚደረገው እርዳታዎችን ነው እንጂ የሚደረገው መድኃኒት የለውም። ስለዚህ ጉዳይ ጥያቄ ካሉት ኮሜንት ሴክሽን ላይ ያስቀምጡልን። ሐኪሞችን ለማማከር የዊኬር መተግበሪያን ከፕሌይ ስቶር ላይ ወርደው ይጠቀሙ። እናመሰግናለን።